የሶሻል ሚዲያ ተጠቃሚ ከሆነ በተለይ ቲክቶክ፣ ፌስቡክ፣ ዩቲዩብ የምትጠቀሙ ከሆነ ይሄ ቪዲዮ በጣም አስፈላጊ ነው ለእናንተ። ምክንያቱም ማንም ድርጅት ጋር ሳይሄዱ ማስታወቂያ የምትሰሩበት መልካም አጋጣሚ ነው። ስለዚህ በዚህ ቪዲዮ በማሳየው መንገድ ሄዳችሁ ማስታወቂያ ሰርታችሁ ገንዘብ ማግኘት የምትችሉበት በጣም ወሳኝ በኢትዮጵያ የተሰራ ምርጥ ዌብሳይት ነው ማሳያችሁና እስከ መጨረሻው እንድትከታተሉ በአክብሮት እየጋበዝኩ፣ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሳብስክራይብ እንድታደርጉ ቪዲዮን ላይክ አድርጋችሁ እንድትጀምሩ በአክብሮት እጋብዛችኋለሁ። ይሄ ዌብሳይት እንግዲህ እንደምታዩት የቡና ዶት ኮም ይባላል። የቡና ዶት ኮም ዌብሳይት ላይ ገብታችሁ ምን ምን መስራት እንደምትችሉ እዚህ ጋ በጣም በአሪፍ ሁኔታ አሳያችኋለሁ። የቡና ዶት ኮም የሚባለው ዌብሳይት በጣም ብዙ ነገሮች በውስጡ አሉት። እነሱን ስታርት ማይ ፔጅ ትሉና ፔጃችሁን ክሬት ታደርጋላችሁ። መጀመሪያ ላይ ያንን ፔጅ ክሬት ካደረጋችሁ በኋላ እንግዲህ ምን አይነት ፊቸር አለው የሚለውን ነገር ገብታችሁ በደንብ ማየት ትችላላችሁ። እዚህ ጋ እንደምታዩት የተለያዩ ፕሮዳክት ማስተዋወቅ ትችላላችሁ የራሳችሁን ፕሮዳክት የራሳችሁን ስኪል እዛ ጋ ይሄን አይነት ሰራለሁ ልክ እንደ አፕወርክ እንደዚህ አይነት ስራ መስራት ትችላለሁ ብላችሁ ፕሮፋይል ክሬት ማድረግ ትችላላችሁ። የተለያዩ ማስታወቂያዎችን መስራት ትችላላችሁ። በቀላሉ የተለያዩ የእናንተ የሆነ ነገር የትኛውንም ነገር ማስተዋወቅ እና ብር ማግኘት የምትችሉበት በኢትዮጵያውያን ክሬት የተደረገ ምርጥ ዌብሳይት ነው እና እኔ እንግዲህ በእይታ ደረጃ ነው እስካሁን ያለውት፣ በደንብ ገብቼ አልተጠቀምኩም፣ ግን ለእናንተ ይጠቅማል ብዬ ስላሰብኩ ነው። በተለይ ሶሻል ሚዲያ ማኔጀር ወይም ሶሻል ሚዲያ ላይ ቫይራል የመውጣት አቅም ያላችሁ ሰዎች በዚህ ቪዲዮ በቀላሉ ገንዘብ መስራት ስለምትችሉ ችላ እንደማትሉ ተስፋ አደርጋለሁ። እስከ መጨረሻው እንድታዩ እዚህ ጋ ሾፕ የምትለዋን ትነካላችሁ። ሾፕ የምትለዋን ስትነኩ ምን ይመጣል? ኤርን ምትል ይመጣል። ከዛ ወደ ታች ያለውንም ማየት ይችላላችሁ። ግን እኔ ኤርን የሚለው ላይ ያለውን ፊውቸር ለእናንተ ላሳያችሁ። ኤርን የሚለውን ሲነካ፣ ይኸው እዚህ ጋር ኮንተንት ሪዋርድስ የሚል አለ። ኮንተንት ሪዋርድ ማለት አንድ ሰው የራሱን ኮንተንት ሰርቶ በዚህ በሚሰጠው ጋይድላይን መሰረት ሪዋርድ የሚያገኝበት ነው። እዚህ ጋር ለምሳሌ አንድ ሺ ቪው በሀምሳ ብር ከፍላለው እያለ ነው። ይሄ የቡና ዶትኮም የራሱ ማስታወቂያ ነው። እናንተ ቪዲዮ ሰርታችሁ አንድ ሺ ቪው ሲያገኝ እኔ ሀምሳ ብር ከፍላለው እያለ ነው። ይሄ ቪዲዮ የዚህ ቪዲዮ ለምሳሌ 68 68200 ብር ከፍሏል። 68 ፐርሰንት ሰርቷል። ሌላው ደግሞ ቲና ማርት የሚል አለ። ቲና ማርት ደግሞ በአንድ ሺ መቶ ብር እከፍላለሁ እያለ ነው። ይሄም ያው ኦልሬዲ 59ሺ 475 አካባቢ ከፍሏል። መቶ ሺ ነው በጀቱ። 59 ፐርሰንት ሰርቷል። ስለዚህ 41 ፐርሰንት ይቀራል። በዚህ ላይ መሳተፍ ትችላላችሁ። እንግዲህ ይሄንን ሶሻል ሚዲያ ላይ፣ ዩቲውብ፣ ቲክቶክ፣ ኢንስታግራም ላይ መፖሰት ትችላላችሁ። ስለዚህ ስለ ቲና ማርት ለምሳሌ ቪዲዮ ሰርታችሁ ስትፖስቱ የእናንተ የፖሰታችሁት ሶሻል ሚዲያ ላይ አንድ ሺ ቪውስ ሲያገኝ መቶ ብር ይከፍላል ማለት ነው። እንግዲህ ይሄው ወደ ውስጥ ገብቻለሁ። እዚህ ጋ ጆይን ትሉና፣ ጆይን ስትሉ እዚህ ጋ እንደዚህ ይመጣል። እዚህ ጋ እንግዲህ ኢንተር ትላላችሁ ቲናማርት ዩጂሲ የሚትለውን ከዛ ኢንተር ስትሉ ይሄ ይመጣል። ይሄ በጣም ዲስክሪፕሽኑ ወሳኝ ፓርቱ ነው። በዚህ ዲስክሪፕሽን መሰረት እናንተ ቪዲዮ ትሰራላችሁ እንግዲህ። ይሄ ካምፔን ሊያልቅ 24 ቀን ነው የቀረው እንግዲህ። በ24 ቀን ውስጥ ወደ 40 ምናምን ሺህ ብር ስራ ይቀራል። ያንን ለማግኘት እናንተ ማግኘት ያለባችሁ ትክክለኛ ኮንቴንት ስለ ቲና ማርት ክሬት አድርጋችሁ በራሳችሁ ክሬቲቪቲ በራሳችሁ ወይ ክሬት ታደረጉና እነሱ በሚሰጡት ጋይድ ላይን መሰረት ዲፔንድ ትሆኑና ከዛ በኋላ ትፖስታላችሁ ማለት ነው። ለምሳሌ እኔ አንድ ሊንክ ራንደምሊ ላምጣና አንድ ቪዲዮ ለምሳሌ የነሱ ቪዲዮ የፖሰትኩት ልበልና እስቲ ልሞክር። ይህንን ሊንክ ኮፒ አረግኩኝ እዚህ ጋ ሰሚት ምትለዋ ጋ ክሊክ አድረግና እመጣለው። ይሄው ሊንክ የሚጠይቃለ ሊንክ እንግዲህ በኢንስትራክሽኑ መሰረት እዚህ ጋር ፐስት አደረጋለሁ ከዛ ኢንስትራክሽኑን በደንብ አንብቤ ከዛ ሰብሚት አደርጋለሁ ማለት ነው ልክ ያንን ሳረግ እነሱ ሪቪው ያደረጉና የእናንተን ኦዲየንስ አንድ ሺ ቪው ሲያገኝ በአንድ ሺህ እየቆጠሩ ለእናንተ መክፈል ይጀምራሉ ለምሳሌ ይህንን አንድ ሺ ሂሳብ እንስራና እነሱ መቶ ብር ለእናንተ ይከፍላሉ ልክ አንድ ሚሊዮን ቪው ብታገኙ አንድ ሚሊዮን ሲካፈል ለአንድ ሺህ ሲሆን አንድ ሺህ ነው አንድ ሺህ ጊዜ መቶ ሲሆን ስንት ይሆናል በጣም አሜዚንግ ብር ልታገኙ ትችላላችሁ። ቫይራል የሚወጣላችሁ ሰዎች ከሆናችሁ ሶሻል ሚዲያ ላይ እንደዚህ መከታተል ትችላላችሁ። እዚህ ቦታ ላይ ፖስት እያደረጋችሁ በየጊዜው ብር ማግኘት ስም ብላችሁ ማግኘት ትችላላችሁ። እዚህ ጋር እንደሚሰሩ ሰዎች እየሰሩ ነው። ይህንን ቼክ ማድረግ ትችላላችሁ። እዚህ ጋር ፍሪላንሰር ፕሮፋይል ክሬት ያደረጉ ሰዎች አሉ ከነሱ ለምሳሌ የሚፈልግ ሰው መጥቶ ይወስዳል። ብዙ አይነት ስራዎች አሉ ቲክቶክ ኮይን መግዛት የሚባሉ ፓርቶች አሉ፣ መሸጥ የሚባሉ ፓርቶች አሉ። እኔ እንግዲህ ፉሊ ኢንፎርምድ አይደለሁም። ስለዚህ ዌብሳይት ግን ሰዎች እየሰሩ እንደሆነ ቲክቶክ ላይ ማስታወቂያ እየሰሩ በተለያየ መንገድ እውነታውን እያረጋገጡ ስለሆነ እናንተም እንድትጠቀሙ በዚህ ቀድማችሁ እንድትገኙ ስል ይህንን ቪዲዮ ሰርቻለሁ። እንግዲህ ምንም ይሄ ፔድ ማስታወቂያ አይደለም። እኔ በራሴ የተነሳሽነት ለእናንተ ይሆናል ብዬ ስላሰብኩ የሰራሁት ቪዲዮ ነው። ስለዚህ ቻናሉን ሳብስክራይብ ማድረግ እንዳረሱ ቪዲዮን ላይክ አድርጉ። እስከ መጨረሻው ስለተከታተላችሁ ከልብ እያመሰገንኩ ቀጣይ ቪዲዮ ላይ እስከምንገናኝ መልካም ቆይታ።